ነጭላይ ወበረከቱ ውድ እህቶቼ እንዴት አደራችሁ? ሰላም ናችሁ ወይ? እንደውም ክርስቲያን ወገኖቻችን ሰላም ብያለው። ባላችሁ በሰላማችሁ ይዛ ዛሬ ደግሞ ማሳያችሁ ነገር አለ ማለት ነው። እንጀራ ሚና ፍቃችሁ፣ ያው ይህ ማለት ነው ይህ ቂጣ። የእነሱ ቂጣ ነው የእነሱ ቂጣ አደረግኩት፣ አለዘይት ማለት ነው። አሁን ደግሞ መሰራ ነገር አሳያችኋለሁ። ለቁርሴ ማለት ነው ለቁርሴ እሰራለሁ ለቁርሴ ለራሴ ልሰራ ነው እላችኋለሁ፣ አሳያችኋለሁ። እዚህ ጋር ደግሞ አንድ ራስ ሽንኩርት ሽርመን እየከተፍኩታለ ማለት ነው። እና እንጀራ የናፈቃችሁ ናፍቃችሁ እንደዚህ አድርጋችሁ መስራት ትችላላችሁ። ፍርፍር ማለት ነው። የዚህ ፍርፍር መስራት ትችላላችሁ። ያው የእነሱ እንቁላል ሲበላ አንዳንዴ ያሳከካል አለ አላርክ ያለበት ማለት ነው። እና ቁርስ አንዳንዴ እንደዚህ እነሱ የህብ እዚህ ይገዙታል። እስራፍ ነው የሀገር ይገዙታል። ወደው ይጣላል። ከዛ እስኪ ልሞክረው ይሄ ነው እህቶቼ። እና ህብዙ መጀመሪያ አድርጬዋለሁ፣ ግን በእነሱ ምርጉ ጋር የሚባልም ይሰራል። በእነሱ ማለት ነው፣ በእርጥቡ ይሰራል እኔ ግን አድርቄ ሆነ እስኪ እንደ እንጀራ ፍርፍር ይወጣልኛል አይወጣልኝም፣ ማለት ነው። ሽንኩርታችን ትንሽ ጥበስ ይበልና ቢዳ ነው፣ ትንሽ ጥበስ ይበል። ያው ቂጣው እንደዚህ ከሸከሽኩት ማለት ነው። አሁን ደግሞ ሽንኩርታችን ሽንኩርታችንም እንትን ብለዋል ማለት ነው። አሁን እዚህ ላይ አንድ ማንኪያ በርበሬ ቢኖር ደስ ይበል። በርበሬ የለኝም። እኔ ከዚህ በፊትም እሞክራለሁ ይጠፍጣል። በርበሬ የለኝም። አሁን ቲማቲም ው ዳርማኔ ቢኖር በጣም ይጥማ ነቃራ ያለው ሙካና ቢኖር ከውጭ የተገዛ ማለት ነው እና እንዲህ ያቃጥለኝ የሆነ ቃሪያ ያለቀ የምትችል ጨምር ፍሬሹ እንዲህ አይደርስም ግን